የጤና ባለሙያዎች ከመንግሥት ጋር ምን ተነጋገሩ? በሦስተኛ ወገን ለመነጋገር የተጀመረው ጥረትስ ለምን ደረሰ? ምንድን ላይ ነው? የደሞዝ የጥቅማጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ ስራ ማቆም አድማ ከመቱም ሶስት ሳምንታት የሆናቸው የጤና ባለሙያዎች ግንቦት 15 2017 ዓ ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸውን ለቢቢሲ ተናግሯል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ብሶት ያሰባሰባቸው እንደሆኑ ገልጸው ባለፈው ሚያዝያ የኑሮና የስራ ሁኔታቸው እንዲሁም የሀገሪቱ የጤና ስርዓት እንዲሻሻል አስራ ሁለት ጥያቄዎችን ለመንግስት አቅርበውም ነበር። ታዲያ ባለሙያዎቹ ከመንግስት ምላሽ ባለማግኘታቸው ከግንቦት አምስት ሁለት ሺ አስራ ሰባት ዓመት ጀምሮ ለሀገራዊ የስራ ማቆም ማድረጋቸውን ያሳወቁ ሲሆን ስርዓትን ጨምሮ ከስራ መባረርና ጫናዎች እንዲደረሱባቸው እንዲሁም ተናግረዋል። ስራ ማቆም አድማውን ተከትሎ በተለያዩ የሀገሪቱ ክፍሎችም የሚገኙ ግዙፍ ሆስፒታሎች በመቶች የሚቆጠሩ ባለሙያዎችን ለመቅጠር ማስታወቂያዎችን አውጥተዋል። የባለሙያዎቹ ጥያቄ ለመመለስ እንዲሰሩ ነገር ግን ስራ ማቆም ተቀባይነት እንደሌለው ሲገልጹ የነበሩት የጤና ሚኒስቴር ባለፈው ሳምንት አርብ ለመጀመሪያ ጊዜ ከንቅናቄው አስተባባሪዎች ጋር መነጋገሩ አራት ሰዓታትን የፈጀው ንግግር በሚኒስቴር ጥሪ የተደረገ መሆኑን ለቢቢሲ የተናገሩት የንቅናቄው አስተባባሪዎች እና በንግግሩ የተሳተፉት አንድ ሐኪም አራት ቅድመ ሁኔታዎችን ማስቀመጣቸውን ተናግረዋል። አንደኛው የጤና የታሰሩ ባለሙያዎች እንዲፈቱ፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያ ዛቻ እንዲቆም እንዲሁም ጤና ተቋማት እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎች እንዲያቋርጡ የሚል ቅድመ ሁኔታዎችን ማቅረባቸውም ተገልጿል። የጤና ሚኒስትሯ ሚኒስትር ዴታዎች፣ አማካሪዎችና ሌሎች የስራ ኃላፊዎችም በተገኙበት በዚሁ ንግግር የባለሙያዎቹ ጥያቄ እውቅና ማግኘቱን የጠቁሙት አስተባባሪም ጥያቄዎቹን በምን መልኩ እንመልስ የሚለው ላይ ግን ልዩነት መፈጠሩን ተገልጿል። በጤና ሚኒስቴር በኩል የእኛ ፕሮፖዛል ተቀበሉ የሚል ሀሳብ መቅረቡን የጠቁሙት ተሳታፊው ምንም እንኳን ከመንግስት በኩል የቀረበው ሀሳብ ይዘት ከመግለጽ ቢቆጠቡም ባለሙያዎቹን አላሳመነንም ብለዋል። ይህ ንግግር በተደረገ በሰዓታት ልዩነት በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስቴር ዴታም ዶክተር ደረጀ ዱጉማ የባለሙያዎቹ ጥያቄ ለረዥም ጊዜ ሲንከባልል የመጣ ውዝፍ መሆኑን አስተውለው ወደ ስራቸው የማይመለሱ ባለሙያዎች ላይም የሙያ ፍቃድ እስከ መንጠቅ የደረሰ ሕጋዊ እርምጃ እንደሚወስዱ አስጠንቅቀዋል። ታዲያ የንቅናቄው አስተባባሪ በመንግስት በኩል ይበልጥ ጫናው መበርታቱን በመጠቆም ለሁለተኛ ዙር ንግግር እንዳልተቀመጡ ተናግሯል። አሁንም ማስታወቂያዎች ይወጣሉ፣ ማስፈራሪያዎች፣ ዛቻዎች አሉ። ባለሙያዎቻችን እስር ቤት ነው ያሉት። አብዛኞቹ አልተፈቱም። ይህ ባለበት ሁኔታ ድርድር ለማድረግ ከባድ ሆኖ አግኝተነዋል ሲሉ ተደምጠዋል። ሌላው የንቅናቄው አስተባባሪ በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም ሶስተኛና ና ገለልተኛ ወገን ሆኖ እንዲያደራድር ቅድመ ውይይት እየተደረገ መሆኑንም ለቢቢሲ ተናግረዋል። ባለፈው ሳምንት የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ መንግስት ለጥያቄዎች ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲሰጥና ባለሙያዎችን ጥያቄዎቻቸውን ማህበረሰቡን በጤናና በሕይወት የመኖር መብቶች አደጋ ላይ በማይጥል መልኩ እንዲያቀርቡ ጥሪ አቅርበውም ነው። በመሀል ገብቶ ለማደራደር ተነሳሽነቱ ከኮሚሽኑ መምጣቱን የጠቆሙት አስተባባሪ ነው፣ በመንግስት በኩል ለመነጋገር ፍላጎት ቢታይም ከቃል በላይ ተግባራዊ እርምጃ እንደሚያስፈልግም ገልጿል። መንግስትና የጤና ባለሙያዎቹ ተደራዳሪ ቡድን በሶስተኛ ወገን በኩል ፊት ለፊት ለመነጋገር ቀን ባይቆርጡም በቅርብ እንደሚገናኙ ለቢቢሲ ተናግሯል። ይሁን እንጂ ባለሙያዎቹ መንግስት የወሰዳቸው ያሉ እርምጃዎች ተንተርሰው የቁርጠኝነት ጥርጣሬ እንዳደረባቸውም አልደበቁም። ግልጽ የሆነ መልስ መስማት እንፈልጋለን። የቆምነው ለሕዝብ እስከሆነ ድረስ ከ12 ጥያቄዎች በፊት አራቱ ጥያቄዎች እስካሁን አለመመለሳቸው እንኳን የቁርጠኝነት ጥያቄ ውስጥ ከቶናለን፣ ሲሉ ተደምጠዋል። በአገሪቱ ካሉ ከ320 በላይ የጤና ባለሙያዎች ውስጥ ከ65 እስከ 75 በመቶ ይሆናል የተባሉ ባለሙያዎችም በንቅናቄው እየተሳተፉ እንደሆነ አስተባባሪዎቹ ተናግረዋል። ምንም እንኳን የመንግስት በሳምንታት የጤና ተቋማት ስራ አልተስተጓጎለም ቢልም የጤና ተቋማቱ ላይ የተፈጠረው ጫና የሚያሳዩ ደብዳቤ ልውውጦችና ማስታወቂያዎች ግን በስፋት እየወጡ ይገኛሉ። የስራ ማቆም አድማው ትልቅ ጉዳት እያመጣ እንደሆነ እንገነዘባለን ያሉት አንድ አስተባባሪ ታካሚዎች ብዙዎች አገልግሎቱ እያገኙ አይደለም፣ ቁጥራቸው እየተራዘመ ነው፣ ላላስፈላጊ ወጪ እየተዳረጉ ነው ያሉት፣ ማህበረሰቡ ላይ ትልቅ ተጽዕኖ ነው እየተፈጠረው ያለው ሲሉ ገልጸዋል። ባለሙያዎቹ ታካሚዎቹና የጤና ስርዓቱ ላይ የሚደረገው ጫና ኃላፊነቱን የሚወስደው መንግስት እንደሆነ ደጋግሞ ተናግረዋል። ከዚህ የስራ ማቆም አድማ ጋር በተያያዘም ልፎ ሳምንት ውስጥ ከሰማንያ በላይ የህክምና ባለ ባለሙያዎች እስር እንደተዳረጉ ሲሆን፣ ዘጠኝ ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜ እንደተሰጣቸው ይታወቃል።